ተጠቅመው ያላችሁበት ይሁን። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን፣ ወቅታዊ መረጃዎችን አድርሳችኋለሁ፤ አብራችሁን ቆዩ። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት መሰረታዊ ወታደሮችን አስመረቀ። በምረቃ ስነስርዓቱ ላይ በክብር እንግድነት የተገኙት የመከላከያ ዘመቻ ዋና መምሪያ ኃላፊ ሌትናል ጀነራል በላይ ስዩም ሀገር ታፍራና ተከብራ በነፃነት የምትቆመው የሀገርን ክብርና የነፃነትን ዋጋ የሚያውቅ ሀገር ወዳድ ሰራዊት ማፍራትና ማብቃት ሲቻል ነው ብለዋል። በመሆኑም ተቋማችን መከላከያ እንደ ተቋም በጠንካራ መሰረት ላይ ለመገንባት መጠነ ሰፊ የፕሮፌሽናል ሰራዊት ግንባታና የሪፎርም ስራዎችን እየሰራ ጎን ለጎን ህዝብና መንግስት መንግስት የሰጡትን ተልዕኮ በአኩሪ ተጋድሎ በመወጣት ላይ እንደሚገኝም ተናግረዋል። በተጨማሪም መከላከያ የውጭና የውስጥ ጽንፈኛና አሸባሪ ኃይሎችን በመዋጋት ህልማቸው እንዳይሳካ በማድረግ ሀገራችንና ህዝባችንን በመታደግ ተግባር ላይ እንደሚገኝም አንስተዋል። ተመራቂዎች በስልጠና ቆይታችሁ በመሰረታዊ ውትድርና ስልጠና ያገኛችሁትን የወታደራዊ ሳይንስና ጥበብ እንዲሁም እውቀት ችሎታና ክህሎትን በመጠቀም በምትመደቡበት የሰራዊታችን ክፍሎች የተልእኮ አፈጻጸም ብቃትን በማሳደግ ረገድ ከፍተኛ ኃላፊነት እንደሚጠበቅባችሁ አውቃችሁ በታላቅ ሀገራዊ ስሜት መንቀሳቀስና ከነባሩ ሰራዊት ጋር በመሆን ልምድና ተሞክሮን ቀስማችሁ ለሰላም መስራት አለባችሁ ሲሉም አሳስበዋል። የማሰልጠኛ ትምህርት ቤቱ አዛዥ ኮሎኔል አዲሱ ተርፋሳ ሰራዊታችን የሀገሩን ክብር በማስጠበቅ ላይ የተመሰረተና ለዚህ ክቡር አላማ የተሰለፈ መሆኑን ጠቁመው ወጣቱ ትውልድ ይህንን የከበረ ሙያ የሚቀላቀለው የሀገሩን ክብር አስቦ የህዝቦችን ነጻነት አልሞና የህዝብን ሰላም በመጠበቅ ህልውናን ለማረጋገጥ እንደሆነም አስገንዝበዋል። የዕለቱ ተመራቂዎች በካሪኩለሙ መሰረት የመደበኛ ስልጠና አይነቶችን እንደ ስልት፣ ተኩስ፣ አካል ብቃትና የመሳሰሉ ወታደራዊ ስልጠናዎችን መውሰዳቸውን የጠቀሱት ኮሎኔል አዲሱ በዚህም በእውቀት በክህሎትና በአስተሳሰብ የተሻለ አቅምና ችሎ ችሎታን ፈጥረው ለምረቃ መብቃታቸውን ገልጸዋል። ተመራቂ መሰረታዊ ወታደሮቹ መደበኛ ወታደር ብቻ ሳይሆኑ ከሰርተፍኬት እስከ መጀመሪያ ዲግሪ በተለያየ ሙያ የሰለጠኑ መሆናቸውን የተናገሩት ከፍተኛ መኮንኑ በሙያቸው መከላከያን ብሎም ሀገራቸውን ለማገልገል ቁርጠኝነት ያላቸው እንደሆኑም ተናግረዋል። መሰረታዊ ወታደሮቹ በቆይታቸው በተሰጣቸው ወታደራዊ ስልጠናና ባስመዘገቡት ውጤት ቀጣይ ከነባሩ የሰራዊታችን አባላት ጋር ተቀናጅተው የሚጠበቅባቸውን ወታደራዊ ግዳጅ ተስማማይ ለመፈጸም በሚያስችል ወታደራዊ ችሎታ የታነጹ ስለመሆናቸውም አዛዡ ኮሎኔል አዲሱ ተርፋሳ አንስተዋል። በመጨረሻም ሰልጣኞቹ በማሰልጠኛ ቆይታቸው የቀሰሙትን የመሰረታዊ ውትድርና ስልጠና በመጠቀም በሚመደቡበት የስራ መስክ ሁሉ መንግስትና ተቋማችን መከላከያ የሚሰጣቸውን ግዳጅ በታማኝነትና በኃላፊነት ስሜት እንዲወጡም አሳስበዋል። የምስራቅ እዝ ክፍለ ጦር በጽንፈኛው ላይ አስፈላጊውን እርምጃ ወስዷል። የምስራቅ እዝ ክፍለ ጦር በሰሜን ጎጃም ዞን በብር አዳማ ጠጠር ማርያም ዋሽራ ጎንጂ ቆለላ ሮብ ገበያና አዴት ዙሪያ ባደረገው ስምሪት በጽንፈኛው ላይ እርምጃ መውሰዱን አስታውቋል። የምስራቅ እዝ ክፍለ ጦር ምክትል አዛዥ ለውጊያ ድጋፍ አገልግሎት ሌተናል ኮሎኔል ንጉሴ ገደፉ የክፍለ ጦሩ ሰራዊት የአካባቢውን ሰላም ለማስጠበቅ በተለያዩ አካባቢዎች ስምሪት በማድረግ በዘረፋና እገታ የተሰማራውን የጽንፈኛውን ቡድን የምደምሰስ ተልዕኮን እየተወጣ ይገኛል። እንገኛለን ብለዋል። ሰራዊቱ ጠላትን እግር በእግር በማሳደድ ሰላሳ አንድ የጽንፈኛው አባላትን በመደምሰስ ስምንት አባላት እጅ መስጠታቸውን የገለጹት ሌተናል ኮሎኔል ንጉሴ በዘመቻውም የተለያዩ የነፍስ ወከፍ መሳሪያና ተተኳሾች እንዲሁም ሞተር ሳይክል መማረክ መቻሉን ተናግረዋል። ጽንፈኛውን በማሳደድና የገባበት በመግባት ሌት ተቀን ወታደራዊ ሳይንስና ጥበብን በመላበስ የመደምሰስ ተልኳችንን በውጤት እየፈጸምን ያሉት ደግሞ የክፍለ ጦሩ አባል አስር አለቃ ቶለሳ ሞሲሳ ነው። የሰላምን አማራጭ ባልተቀበለው የሸኔ ቡድን ላይ እርምጃ ተወስዷል። የምዕራብ እዝ አብዲስ አጋ ክፍለ ጦር በምዕራብ ሸዋ ዞን ሜታሮቢ ወረዳ ቀጥቃጣ ቀበሌ ሲንቀሳቀስ በነበረው ሕገ ወጥ ቡድን ላይ በወሰደው እርምጃ የቡድኑን ታጣቂዎች በመምታት የተለያዩ አይነት መሳሪያዎችንና ተተኳሾችን እንዲሁም ሌሎች ቁሳቁሶችን በቁጥጥር ስር አውለዋል። የክፍለ ጦሩ ምክትል አዛዥ ኦፕሬሽናል ሌተናል ኮሎኔል አስማማው ዘሪሁን ሰራዊቱ ውጣ ውረድ በበዛበት የሰው ሰራሽ ይሁን የተፈጥሮ ፈተናን ተቋቁሞ በበረሃማ ስፍራ ዘልቆ በመግባት ከወትሮ በተለየ መንገድ ሸኔን እግር በእግር እየተከታተለ የማያዳግም እርምጃ እየወሰደ መሆኑንም ተናግረዋል። በተመሳሳይ የንስር ክፍለ ጦር ሬጅመንት በምዕራብ ወለጋ ዞን መንዲ ቆንዳላ አካባቢ ሲያሸብር የነበረውን የሸኔ መሪ ጉማ ጋራ አርባ ሁሴን አብዱል ከሪምን ጨምሮ ሌሎች ታጣቂዎችን መማረኩን የንስር ክፍለ ጦር ሬጅመንት አዛዥ ሻምበል አለሙቱፋ ተናግረዋል። የዩቲዩብ ቻናላችን ተከታታዮች ሰሞነኛ አጫጭር መረጃዎቻችን እነኝህን ይመስሉ ነበር። ለቻናላችን አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሆንላለው። በያላችሁበት መልካም ጊዜ እንተመኛለን።